ያለበት ነው። እራሳችን የሰራ ነው እንጂ ነገ ሙሉ ቤቱ እንዲኮር የሚሰሩልን ልጆች ይመጣሉ። ኦኬ፣ እንደዛ ከሆነ በለው፣ ሰርግ ሰርግ እናስመስለው፣ ቤቱ የሰርግ ሰውን ይሁን ያዘንድባል። ለዛ ድራማ ከፌላንድ ምዕራፍ ሁለት ጀምሯል። ኤፉ ይህ መቃብር ውስጥ ሄዳ በጣም እያለቀሰችው ነበር። የሚያስለቅሳት ነገር ከባድ ቢሆንም ነገሩ ግን ግልጽ አልሆነም። ኤፉ የሞተባት እጅግ አሳቃቂ ሁኔታ ላይ ትመስላለች። በሌላ በኩል ደግሞ ናታን አሁን ላይ የጓደኛውን በማጣቱ የተከፋ የሚመስል ነገር አለው። ሰላም፣ ሰላም የቻናሌ ቤተሰቦች፣ ቻናሉን ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። በጉጉት ታይጦ የማይጠገበው ለዛ ድራማ ሐረግ ክፍል አንድ ምዕራፍ ሁለት ጀምሯል። አሁን ላይ በጣም የሚገርመው ነገር በሌላ አሰቃቂ ጉዳይ መጥቷል። አሁን ላይ ምዕራፍ ሁለቱ በለቅሶ በሐዘንና እንደሁም ፍቅር በተሞላበት የሚያሳይ ትልቅ ትዕይንት ነው። በሌላ በኩል የኤፉ ስቃይ ከቀን ወደ ቀን እንደጨመረ ነው። ምክንያቱም ኤፉ አሁን ስትጓጓለት የነበረውን ሕይወት እያጣች ትመስላለች። ለዛ ድራማ ትናንትም ሆነ ያለፈው ምዕራፍ በጉጉት ነበረ ሁላችንም ስንከታተለ የነበረው። አሁን ደግሞ በጣም አሰቃቂ ሁኔታ መጥቷል። በሌላ በኩል ሌሎችም የተጨመሩ ሰዎች አሉ ለሐረግ ድራማ እጅግ በጣም ብዙ ዋጋ የከፈሉ ተዋናዮች ቢኖሩም አሁን ደግሞ ከባለፈው የተሻለ እና ከባለፈው የተለየ ተደርጎ ተሰርቶ ምዕራፍ አንድ ክፍል ሁለት ምዕራፍ ሁለት ክፍል አንድ ተጀምሯል። አሁን ላይ ሉሊት ከጭካኔዋ በላይ አሁን ሰዎችን በአሰቃቂ ምክንያት እየተበቀለች ነው። ሉሊት የኤፉዬ ልጅ አሳጥታታለች። ከእብደቷ ተነስታ እንደገና ማሳቅ ጀምራለች። በሌላ በኩል ኤፉዬ መቃብር ሄዳ ያለቀሰችበት ምክንያት ግራ የሚያጋባ ነው። ምክንያቱም ከምዕራፍ አንድ መጀመሪያ ከምዕራፍ ካለቀው ምዕራፍ ያየ ነው ናታን እንደተሻለው እና ናታን ደግሞ ከሆስፒታል ወጥቶ ደስ የሚል ህይወት ውስጥ እያለ ነበር አሁን ና ታክቶ የሞቷል፣ ተብሎ መቃብሩን እያሳዩት ነበር። ለኤፉይ በጣም የሚያሳቅቅና የሚያስገርም ትዕይንት አለው። በሌላ በኩል ቢኒ እንደሞተ ነበር የሰማ ነው። ምክንያቱም ቢኒ ሞቷል ነበር የተባለው። ቢኒና ያፌት በህይወት አሉ፣ አልሞቱም። ቢኒ አሁን ላይ ቢኒና ያፌት ጠፍተው ነው እንጂ በፖሊስም አልተያዙም እንደሁም አልሞቱም፣ በህይወት አሉ። ለዛም ነው እያንዳንዳቸው ሁለት ሆነው እየተበቀሏቸው ያሉት። አሁን ላይ ቢኒያም ፍቅሩን በማጣቱና እንደሁም ናታን አንተ ደህና ነህ በማለቱ በዛ ምክንያት ነበር የገደለው። ያንን ገንዘብ ካገኘው እና ያፌትን ገንዘቡን ከሰጠኝ ብሎ ነበር የሚያስበው። በዛ ምክንያት ነው ያፌት ሁሉንም ነገር እኔ ይሰጣለሁ ምክንያቱም እህቴ ማግባት ከፈለክ ብሎታል። ናታን በተናገረው ንግግር ልቡ ቀስሟል። ፍቅር እያፈቀራትና እየወደዳት ያጣትን የናቱን እህት ፂን አሁን ላይ ገንዘብ አግኝቼ ሀብታም ሰሆን ይሰጠኛሉ በማለት ነበር። በጣም ስሜታዊ ሆኖ እንደ ማንኛውም ሲተውን የነበረው መጀመሪያ ላይ የእውነት ጓደኛ ሆኖ ነበር። እውነተኛ እንጂ ውሸቶችን የማይደግፍ ነበር። ፍቅር ግን ምን ያህል ተለዋዋጭ እንደሆነ ሁላችንም አይተናል። ምክንያቱም ለፍቅር ሲል ዋጋ የከፈለበት ያላችሁም አላችሁ። ነገር ግን ቢኒም በአንድ በኩል እውነቱን ነው። ናታን ይቅርታ ቢጠይቅም የተናገረው ንግግር ግን ለወንድ ልጅ እንደ ወንድ ልጅ ስትሆኑ በጣም ከባድ ነው። በሌላ በኩል ያፌት ሞት እንዴት መቃብሩን አላየንም? ሲሞትም ሲቀበር እንዴት አላየንም? የሁላችንም ጥያቄ ነበር። ነገር ግን ናታንና ቢኒ አምልጠዋል፣ ምንም ነገር አልተያዙም፣ እንዲሁም አልሞቱም። በዚያ ምክንያት ነው አሁን ላይ ኤፉ ናታንን አክተውባት በጣም እየተሳቀቀች እና እያለቀሰች መቃብሩ ውስጥ ይሄ ነው የባልሽ መቃብር ብለዋት ነው። በሌላ በኩል ደግሞ ሉሊት ለዛ ቤት በጣም ብዙ ዋጋ ከፍላለች። ከቤት አውጥተው ለጣሏት እንደገና ተነስታ መበቀልን ጀምራለች። አሁን ላይ ሁለተኛው የበቀል ፓርት የሚባል ይመስላል። ለዛ ድራማ በጣም ከሚያጓጉ ነገሮች በላይ የበቀልና ምን ያህል ጭካኔ እንዳለ የሚያሳይ ነው። በነገራችን ላይ አሁን ላይ ኢትዮጵያ ላይ የሚካሄደውን የእያንዳንዱ ነገር የሚያሳይ ይመስላል። በሌላ በኩል አሁን ናታን ፂን ከሌላ ሰው ሊደራት እንዳሰበ ባወቀበት ጊዜ ቢኒ፣ ናታንን ደግሞ ለመበቀል ብዙ ምክንያቶች አሉት። በባጣ ጊዜና በቸገረው ጊዜ እንደውም እስር ቤት ማንም በለለው ጊዜ ከጎኑ የሆነ ቢኒ ነገር ግን አሁን ላይ ስርአቶ ስራ ስላልነበረው እህቴን በምን ታስተዳድራታለህ በማለት ቅስሞ ሰብሮታል። በዛ ምክንያት ነበረ ናታንን የወጋው ይህንን የሚያደረገው በያፌት ግፊት ነበር። አሁን ላይ ምን ያህል እንደሚንቅህና ገንዘብ የለህም እንደሚልህ እያወቅህ አይደል እንደ በማለት ነበር። ቢኒ በጣም ስሜታዊ ሆኖ እንደዛ ያደረገው ጸጸቱ እንዳለ ሆኖ፣ ነገር ግን ባደረገው ነገር ምንም አይነት ነገር ተሰምቶ ታያውቅም። ጓደኛውን በመክዳቱ ቢቆጥም የተናገረው ንግግር ግን ልቡን እንደሰበረው በተደጋጋሚ ይናገራል። በሌላ በኩል ኤፎ የባርሽ መቃብር ነው ብለው ያሳዩት መቃብር ውስጥ ሄዳ ብታለቅስም ነገር ግን ናቱ ትቶኛ ሄደን በማለት ነበር። ነገር ግን ናቱን አግተውት እንጂ ሞቶ አይደለም። አሁን ላይ አሁን ኢፉ በጣም ስቃይ ውስጥ ነው ያለችው። ሉሊት ደግሞ ከጎዳና ወጥታለች። ጎዳና ህይወቷን ትታ አሁን የበቀል ስነ ስርዓቷን ቀጥላለች። በሌላ በኩል ደግሞ ሁላችሁም ግራ እየገባችኋላችሁ። ምክንያቱም የኤፎ ህትና ወንድም እናቲቱ የት ናት እንደዛ ብዙ ነገር ያሳለፈችው? በሌላ በኩል ደግሞ እናቱ ከሌላ የወለደችው ልጅ እንዴት አልታወቀም? ይሄ ብዙ ነበር። ነገር ግን እናቲቱ እናታቸው ለጊዜው ታስራ ነበር፣ በገንዘብ ኃይል ደግሞ ወጥታለች። አሁን ላይ የመጀመሪያ ልጇ ደግሞ ሌላ ፍቅረኛውን ያችን የሚያፈቅራትና የሚወዳትን ልጅ ለማግባት ወስኗል። እናቴ ብሎ ሲሰቃይ የነበረውን አሁን ከእህቶቹ ጋር ቢገናኝም ነገር ግን እናቱን ምን ያህል እንደጠላት በተደጋጋሚ ይናገራል። በሌላ በኩል ገኒ አሁን ላይ ባሏን ያሳጡትን ሰዎች ብዙ ይቅር እንዳለች ነበር የሚያሳውቀው። ነገር ግን አሁን ላይ ባሏን በምክንያት እንደሆነ ያጣችው ሲናገሩና ያስገደለችው የገዛ ሚስቱ እንደሆነ ከሰማች በኋላ ሌላ የበቀል ዝግጅቷን ቀጥላለች። እንዳለ ድራማው በጣም አጓጊ እና ደስ የሚል ነው። አሁን የሚያጓጓ የሚገርም ድራማ ይዘዋል። በሌላ ቻናል በተለያዩ ቻናሎች ቢመጡም አሁን ደግሞ ክፍል ሁለትን ምዕራፍ ሁለትን ይዘው መጥተዋል። የሚቀጥል ይሆናል። ለአዳዲስ ነገሮችን ይዘ እስከመጣ ላይክ ሰብስክራይብ በማድረግ ቤተሰብ ይሆኑ።